አዳማና በአካባቢው ያላችሁ በይበልጥ ሚግራ ሰፈር አካባቢ የምትኖሩ ሁሉ በግብርናም እንደዚሁም ደግሞ ጥቁር አባይ ያላችሁ በ11 ቀበሌም ያላችሁ ለእናንተ አመቺ ቦታ ላይ የጸሎት የትምህርትና የእግዚአብሔርን መንግስት ስራ የምንሰራበት የሚግራን አጥቢያ ቤተ ክርስቲያን ከፍተናል። እዚህ ሐሙስ ቀን ከአራት ሰዓት ጀምሮ የጸሎትና የትምህርት ጊዜ አለን። እሁድ ከሰዓት ከ10 ሰዓት ጀምሮ የጸሎትና የአምልኮ ጊዜ አለን። ፋውንዴሽን መማር የምትፈልጉ መጥታችሁ። መመዝገብ በስልክ መመዝገብ ትችላላችሁ። የዛሬው ትልቅ የምሥራች ግን ዛሬ ሰኞ ሰኔ ዘጠኝ ታላቅ በሆነ ሞገስ ኮንፈረንሳችንን ጀምረናል። አድራሻችን ከግብርና ወደ መናሪያ ስትሄዱ የሚግራ ኮንዶሚኒየም ጫፉ ላይ ወርዳችሁ ወደ ትልልቅ መኪኖች ገራዥ ያለበት ቦታ ላይ ነው። ሰኞም፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ አብረን እንሆን። የታመሙ ሰዎችን ይዛችኑ፣ የሚጽናኑ ሰዎችን ይዛችኑ፣ አዳዲስ ሰዎችን ይዛችኑ፣ እግዚአብሔር ታላቅ ነገር ያደርጋል። ወንጌል በኃይል ይሰበካል። ምናልባት በአካባቢው ላይ የምታዩቸው ሰሞኑን ወጣቶች ሁሉ እንቅስቃሴያቸው በሚግራ አጥቢያ ላይ ያለውን የወንጌል ስርጭት ስራ እየሰሩ ነው ያሉት። በዚህ ሁላችሁም ተሳታፊ እንድትሆኑ በክርስቶስ ፍቅር እንጋብዛችኋለን። አብራችሁን የእግዚአብሔር መንግስት ስራ ስሩ። እግዚአብሔር መልካም ነው። ጸጋና ሰላም ይብዛላችሁ። እንወዳችኋለን። ሻሎ